በአሁኑ ሰዓት ያው የተለያዩ የቢዝነስ መስኮች በስተዋል አንዳንዶቹ ቀሽ ያላቸው ማታለሎች ያሉበት ሰው ግራ ስለተጋባ ብዙ ጊዜ አጭር ሜቶድን ተጠቅሞ ለመክበር ነው የሚሮጡ። እንዴት አድርጌ ሀብታም እሆናለሁ ምናምን ብሎ በቃ በቀላል መንገድ ቢዝነስ የሚያገኝበትን የሚያስቡ ነገሮች፣ ሀላል የሆኑ ሀራም የሆኑ ማስተዋል ምናምን ነገር እየጠፋ ነው። በተለይ ይሄ ያለውን ሶሻል ሚዲያን ሽፋን በማድረግ የተለያዩ ስልጠናዎችን እንሰጣለን በኦንላይን ምናምን ምናምን እየተባለ ደግሞ ነገሮችን አቅለው በአጭሩ ሀብታም እናደርጋለን በትንሽ ጊዜ ውስጥ እየተባሉ ብዙ ስልጠናዎች አሉ። በነገራችን ወደኋላ የሆነ ታሪክ ላይ ይወስዳቸው። እናንተም አታቁት፣ ብዙ ነገር ነበረ። ከዚህ በፊት ቲያንስ የሚባል ነገር ነበረ እሷ መድኃኒት በጣም ለብዙ ፍቱን ነች እየተባለ መድኃኒቷ እንደ ማን እንደሚጠቀምባትን ባና ሲያሽከረክሯት ሲያሽከረክሯት እዛም ሰው ማስገባት መድኃኒቷ መደለያ ትመስላለች፣ ሰው የምትሰበስብበት ማለት ነው። ከዛ በኋላ የሆነ በዛም ልክ ቲያንስ እንደዚህ ማለት ሰው ስታመጣ ይጨመርላል እያለ እያለ እያለ አንተ እንደምንም ተሰባብረ ምንድነው ታመጣው ይሄ ምላስን ተጠቅመ ሰው ማምጣት ብቻ አድነ እነሱ የሚሰሩት ምን እንደሆነ ታውቃለህ? ይሄ በመሀል መጽሐፍ ይገባል እንጂ መድኃኒቱ የሚለው ነገር ይገባል እንጂ ሲልሲላ መስራት ነው የማያልቅ ምን ሰንሰለት የሰው ማለት ነው። አንተም ከዛ በኋላ ሰው ይበዛል። ከዛ በኋላ ሰውን አሻንጉሊት ያደርጉታል። የሚቀበሉትን ብራ ስማ መጽሐፉ ነው ብላችሁ ወላ መቶ አምሳ ብር ይበዛበታል። መቶ አምሳ ብር ነው ብላችሁ ይህች መጽሐፍ እንኳን አስር ሺህ ብር ለአንዱ ወይም ደግሞ አራቱ ስገዛ አምሳ ሁለት ሺህ ምናምን በጆሬ ዛሬ የሰማውን አንዷ አንደውም የነገረች ማለት ነው ስገባ አራት መጽሐፎችን ገዝቻለሁ አምሳ ሁለት ሺህ ብር ከፍያል። ያው ምናልባት አንዱ እስከ አስር ሺ ብር ምናምን ሊከፈልበት ሁላ እንደሚችል የሰማሁትም ሁኔታ አለ። አስተያየት ያደርጉላቸው እንዴት እንደሆነ ባላቅ እና ሌላ ሰው ሲያስገቡ ምንድን ነው ትርፋቸው? ሌላ ደግሞ ስራ ካምፓኒ ሲባል እናንተ የሚያሰባችሁት የሆነ እቃ ስጠና ሰጡ፣ ከዛ እቃ ቀርቦ ምናምን ኩሽቱ ይሄንን ምናምን እንዳትሉ። የእነሱ ትርፋቸው ምንድን ነው? ሌላ ሰው ሲያመጡ ይህንን የማያልቅ ሲልስላ ትሰራለህ። መጨረሻ ላይ ያው የሚሆነው እየሆነ ያለው ምን እንደሆነ ገብቷቸዋል። እነሱ በአካፋ ዝቀው ብሩ ወሰዱት፣ ለአንተ በምን ይሰጠዋል? በማንኪያ። በማንኪያም ላይ ይችላል፣ እንደዚህ ጠብታ አለና። ቢዝነስ ሲባል ምንድን ነው የምታውቁት? የሆነ እቃ ይሸጣል፣ አረ ግዛዋለሁ። የሆነ እቃ ይሸጣል፣ ትርፉም ይታወቃል። እንደዚህ ነገር ላይ ነው የምትግባቡ፣ አይደለን ትርፉም መታወቅ አለበት። ኪሳራውም መታወቅ አለበት። ሼር የምታደረገውን ነገር መታወቅ አለበት። ምንድነው ያው መታወቅ አለበት። ሌላኛው ሀላል ነው አይደለም አደገኛ። የመናገር ችሎታ ያላቸው በጣም በጣም በሚገርም ሁኔታ ገለጻ ማድረግ የሚችሉ ሰዎች ዛሬ ተመልመለው ነው የሚወጡ። ድሮም ቲያንስሬ እንዲ ነበር። በጣም የሚገርሙ ሴቶች ሀታ ከፊሎች ሂጃቡን ላስተመልቀቅ እኮ ደርሰዋል። ንቃብ የሚለብሱ ምን በቃ በጣም ይገርሙ። የንግግር ችሎታ ያላቸው ሴቶች ወጤን እኔ ጎረቤቴ ስለነበር ነው ናቸው። የዓለም ባንክ ነው አንድ ቤተሰብ ተበከለ በ በየሳምንቱ ውድ ውድ ነው በቃ እንዴ ዘንጠው እንደሚሄዱ ሴቶቹ በቃ ያለ ያለምንም ሀያ ከዚህ ዛ ማይክ ይዛ በሆነ ክላሲካል ይጀመራል። ከዛ በኋላ ታወረዋለች። ደላላዎች ደግሞ አሉ ሰዎች ነገሩ የሚያሞቁ ምን የሚ እንዴት ሀሳብ እንዳለብህ እንዳለብን ትሰብካለ ማት ስነገረው ነገር የለም። ወላሂ በጣም ነው የሚገርመው። አሁን እቺ ይሄም ነገር ማለት ነው አሁን የተጀመረው የህይወት ክህሎት ስልጠና ብለው ነው የሚጀምሩት አብዛኞቹ። ጥሩ ነው ይሄ ጥሩ ነው። የህይወት ክህሎት ስልጠና አስፈላጊ ነው አይደለም። እኛ ክርክር ውስጥ አንገባም። ሰዎችን በትምህርታቸው ጎበዝ እንዲሆኑ አእምሯቸውን በትክክል ተጠቅመው ብቃት ያለው ኡስታዝም ከሆነ በኡስታዝነቱ ብቃት ያለው ሰው እንዲሆን ነጋዴውን፣ በነጋዴነቱ በተለያየ እንዲህ አይነት ስልጠና የሚሰጡ ጥሩ ነው። ፍሪ በሆነ መልኩ ምንም ድለላ ሳያስፈልግ አለ የሆነ ማዕከል ተከፍቶ ልክ እንደ ኮምፒውተር ማሰልጠኛ ወይም ደግሞ እንደምን የቋንቋ ስልጠና የሚሰጥበት የለም። ሄዶ ትክክለኛ ሀላል በሆነ መልኩ ሴትና ወንድ ሳይደባለቅ ምና

ይይህ ጓደኛ አቁ ስራ ይሄ ምን ስራ ብትል ስራ አስበህ አይመልህም። ሚሊነር አስተሳሰቤ እንዳንተ እዚህ ዝቅ አይደለም የሚያስበው እዛ በተነገረ መሰረት ለሚሊየነር እሱ ልክ ነህ አይደለም እንጂ አንድ ቀን የሄደ ሰዎች ይኖራል። ሚሊነር የሄዱ ልጆችም የሚገርም ቤተሰብ እዛ ውስጥ የገባበት አጋጣሚ ስላለን፣ ይሄ ነው። አስር አስር ሺህ ብሩን ገብሮ መጣ። ምን ሆንክ ነው? አይ እንደዚህ ተብዬ እኮ ክፈል ተብዬ ከፍዬ መጣሁ። የቲያንስ ጊዜ ከዚ የቲያንስ መረጃ አንተ ይህንን አላየም እንዲሆነ ምን አይነት መጣ። የሆኑ ሴቶች በቃ መድረክ ሊወጥ ይጭዋሉ። ከዛ ሌላ ሰው አምጣ ተብያለሁ። አይ አብዛኛው ጊዜ በስልጠናዋ ላይ ሞቲቬት የሚያደርግ ንግግር ነው ምናምን ተሪያን የሚጠራመስ ንግግር ም ገዘዋል ገዘዋል እና በጣም ስለ አራ አይደለም፣ አራን ትረሳለ። አብዛኛው ጊዜ እነሱ ጋር ዝም ብለህ ለሙሀደራ ቁጭ ካል ሙሀደራ ልበለው እንጂ ሁሌ ስትሰማ ወላሂ የዱኒያ ሁብ ነው የሚገባው። ስለ አራ ማስተምደን ሁላ ትረሳል። የምር ነው እኛ እኮ የተበጠሙ ለዚህ ዱኒያ አይደለም። እነሱ ግን እንደዛ በቃ ያደርጉሃል። ስትወጣ ድሀ ነው ሀብታም ነበር ካለ። እኔ በጣም ከታዘብኩት በአሁኑ ሰዓት ካሉ መጽሐፎች ሳየውን ላይ አስቀኝ ሀብታም የመሆን መቶ ሚስጥሮች ብሎም የሚያወጣ አለ። አንዱ ደግሞ ሺህ ሚስጥሮች ይዘው ሀብታም የመሆን ሰው ኦኬ። መጽሐፉ ያሳተመ ሰው ሲያሳትም ራሱ ብር የለውም ከሰው ተበድሮ ይሆናል ያሳተመው። ሰው ሁሉ ሀብታም መሆን ይፈልጋል። አይፈልግም? ይፈልጋል በቃ መጽሐፏ እንደምትሸጥለት ምንም ጥርታሪ ነው። ሁሉም ሰው ሀብታም መሆን ስለሚፈልግ የላዩን ገልጽ ነው እየጎጥብ ሰውየው ግን ከሁለት ዓመት ከሶስት ዓመት በኋላ እዛ ቤት ብትሄድ ያችሁ መጽሐፍ ነው ያለችው። ሀብቱ እሱ ነች፣ ሀቂቃ ነው። ያችሁ እኔ ይሄ ነገር በጣም ከባባድ ነገሮች ተከትለው የሚመጡ ነገሮች እነ እክትላት ምናምናምን ማ ትጠይቅ ያለው ነገር ይሄ ቀስ እያለ ከውስጥ የዱኒያ ሁብ እያስገባ፣ ሌላኛው ደግሞ እንደዚህ እና ሁሉም ነገር ተመልከቱ። ወላሂ በሰው ጥረት ቢሆን ኖሮ ሁሉም ሰው ምን ቢሆን ነበር? ሀብታ ቢሆን ነበር። አይነ በልፋቱ ልክ ቢሆን ኖሮ አላህ ሲወስንልን ሁሉም ነገር። ግን አንተ ሰበብ እያሰብ እንዳታደርስ በሸሪያ ተከልክላል። ሊኩል ሸይ ሰበባ ሰበባ ድርስ። ከትንሹ ተነሳ፣ ስራ አንሳ፣ ትንቅ ስራ

እኛ ኡስታዝ ሆነን አሁን ስላለፈ ብናገር ችግር የለውም። ኡስታዝ ሆነን የቀን ስራ ሰርተነ የሚያቅል ግን የለም። ምን ማለት ምንም ማለት አለ ምን ትሆናል? ምንም አትሆንም። የሚቀንስብህ ነገር የለም። ግጥነ ያለ አንተ ግን የሰው እጅን ላለማየት የምትሄድበት ሂደት። ስለዚህ እንዲህ አይነቶች እየተባለ እየተግበሰበሰ ብዙ ቦታ ነው ያለው እዚህ የመጀመሪያው ስለሆነ ይሆናል ሰው ግራ የተጋባው፣ እንጂ እዛ ብዙ አሉ እየታጨቁ ይገባሉ። ከዛ በኋላ ያው የሆነ ጊዜ ላይ እየተወሰደባቸው፣ ግን እኮ የሚወሰደውን ሰው ታውቃላችሁ። መጨረሻ ላይ ያለው ሰው እየተጎዳ ነው የመጣው። ያማ እንዳልኳችሁ በአካፋ ከዛ ቀ በምን ይሰጡታል፣ በማንኪያ ከዛ በኋላ ግን የሌላው ምንም የማያገኝም ማለት ሰው ካላገኝ ምን ምን ይሆናል? ምን ይሆናል ዜሮ ተመልቷል። ብሩ ማለት በቃ ትርፋቸው ማለት ነው። ሰው ቢያጡ ያ ሰውዬ አስር ሺ ብሩን ከፍሏል። ሰው አላገኝም ሰጣቸው ማለት ነው። በቃ አይከስሩም። ይከስራሉ ለአዳራሽ ክራይ በሳምንት ወይም በወር ለሚከፍሉት ሊሆነ ይችላል። ይኖራቸው ወሀ ከዛ። ስለዚህ ስልጠና ከሆነ በትክክለኛ ልክ እንደ ኮምፒውተር እንደ ቋንቋ ስልጠና ምናምን ተሰጥቶ ታየዋለ ትክክል ከሆነ ገብተህ ትማራለህ፣ ካልሆነ ምን ብለህ ትይለህ ትተዋለህ። የሚከፈለው ብርም ይታወቅ ገጽዋለ። ከዛ ውጭ ግን እንዲህ ስታመጣ እንዲህ ታገኛለህ፣ የማያልቅ ሲልሲላ። ይህ ሲልሲላ ደግሞ ነገ መጥፎ ነገር ለማስተማርም እንዳይሆን ስለሚያስፈራ ማለት አባባል ይገብታቸኋና፣ ዛሬ በዚህ ሰዎች እንሰበሰብክ የማያልቅ ሰው ነገ አላህ ዘንድ በእነዚህ ሰዎች ባመጣቸው ሰዎች እራሱ ልትጠየቅ ትችላለህ። ምክንያቱም መጨረሻ ሄዶ ሄዶ እነዚህ ሰዎች የሚያስተምሩት ምን ሊሆን ይችላል? ሸሪያን ያላማከለ ትምህርት ሊሰጥ ይችላል። ምክንያቱም የሰማሁት ምንድን ነው? ሙስሊሞች አይደሉም ራሱ አይደል? ይህንን የሚጀምሩት ሙስሊሞች አይደሉም፣ ግን ሌላ እምነት እንትን ናቸው እያለ ስለሚሄድ በጣም ጥንቃቄ እናደርግ። በጣም በጣም ጥንቃቄ እና እና አስተምሮታቸው ራሱ ያስታውቃል። የሚጻረር ነገሮችን ትሰማለን። እንትላለ ወሀከዛ ያው እንግዲህ እዛው ገብተ ሞቀ ብቻ ለአንድ ከሚሊየነር ሆነ ከዛ በኋላ ደግሞ ዝንታ አለምን ሌላ አይነት ህይወት እንዳያመጡ፣ እንዲ አይነት ነገሮችን ሳናማክር አንጀምር። እንዲ አይነት ነገር ውስጥ እንራቅ። ሌላ ብዙ ስልጠናዎች አሉ። ምሳሌ ፈሳ የሚባለው ነገር ምንድን ነው? ስራ የሚያደረጉት ምንድን ነው? ሰው ማምጣት ብቻ፣ ሰው ማምጣት። ያደንግ ማምጣት አንተው ምላሰን አሹለ ነው። ደሞ ምላሰኛ ነው። አንድ ልጅ ምንም ማትናገር ማትጋገር የነበረች ልጅ ማለት ነው። ኮንፊደንስ ቢኖረን ይገባል ምናምን ከዛ በቃ አይለኛ ስለዚህ እንዲያነን ነገሮችን በጣም ተጠንቀቁ ተጠንቀቁ ተጠንቀቁ። እንደኔ በጣም አደጋ ስለሆነ ነገሮችን እያስተዋልን ብንራመድ፣ መጨረሻው ማለቂያ የሌለው የሰው ስብስብ ሰንሰለት እንቁረጥ። የሆነ ድርጅት ስልጠና የሚሰጥ ከሆነ ሄዱና ስልጠና ውሰዱ። የሚታወቅ ማለት ነው። ከዛ በኋላ እንደ የማያልቅ ሰው አምጡ